ለሳምንታት በተረጋጋ ዋጋ የቆዩ ጥቁር ገበያ ዛሬ በጣም ጨምሯል። ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ግንቦት አምስት ወይም ሜይ 13 የምን የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ባክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮውን ላይክና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃዎች በቀጥታ እንለፍ። የዛሬው የዕለታዊ ምንዛሬ ተመን ከባለፉት ቀናት አንጻር ጭማሪ ማሳየቱን በግልጽ መመልከት ችለናል። ታዲያ አንድ በአንድ እናስደምጣችሁና ሐሳብ አስተያየቶን ኮሜንት ላይ እንጠብቃለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 160 ብር ከ64 ሳንቲም እየተመነዘረ ይገኛል። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 131 ብር ከ89 ሳንቲም ገዝቶ 135 ብር ከ53 ሳንቲም እየሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ46 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 178 ብር ከ35 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አሃዱ ባንክ ነው። 149 ብር ከ98 ሳንቲም ገዝቶ 152 ብር ከ98 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 190 ብር ከ61 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 161 ብር ከ26 ሳንቲም ገዝቶ 164 ብር ከ49 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር ከ05 ሳንቲም ገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 114 ብር ከ87 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 95 ብር ከ57 ሳንቲም ገዝቶ 97 ብር ከ48 ሳንቲም እየሸጠ ነው በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 102 ብር ከ76 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 85 ብር ከ06 ሳንቲም ገዝቶ 86 ብር ከ76 ሳንቲም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 እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገቢያ 43 ብር ከ68 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 36 ብር ከ16 ሳንቲም ገዝቶ 36 ብር ከ89 ሳንቲም እየሸጠ ነው። ንግድ ባንክ 33 ብር ከ76 ሳንቲም ተገዝቶ 34 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገቢያ 42 ብር ከ80 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 35 ብር ከ41 ሳንቲም ገዝቶ 36 ብር ከ12 ሳንቲም እየሸጠ ነው። ንግድ ባንክ 33 ብር ገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 417 ብር ከ04 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 226 ብር ከ38 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገቢያ 425 ብር ከ87 ሳንቲም እየተሸጠ ነው። አንድ የቱርክ ሊሬ በጥቁር ገቢያ 4 ብር ከ14 ሳንቲም በመመንዘር ላይ ይገኛል። አንድ የግብፅ ፓውንድ በጥቁር ገቢያ 3 ብር ከ17 ሳንቲም በመመንዘር ላይ ይገኛል። የዛሬው ዕለታዊ የጥቁር ገበያ እንዲሁም የምንዛሬ ዕለታዊ ጥቁር ገበያ እንዲሁም የባንኮች የምንዛሬ ተመንሄን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን። በሌላ ቪዲዮ፣ በሌላ መረጃ እስከምንገናኝ መልካም ጊዜ፣ መልካም ቀን።